አልተኮስኩበት ዳጣን ነበር ሲከታተላት ነበር። እሺ እናገኛችሁ ው ልጁን ትጠያለሽ እሱን ትወጅዋለሽ አይደል? በጣም ነበር የምወዳው። ያስመኝ፣ በእናትሽ እሱን አትወጁም። ንብረቱን ነው የምትወጁ። ለምን እንወሻሻለን? ብሩክ ሲመጣ ሞገስ ወይ እሱ ቤት ይሄዳል ወይ በሆነ አጋጣሚ ይገናኛሉ። ስለዚህ አንቺ ሰራሽ ታደርጊዋለሽ ወይ አንቺ ታጠፊዋለሽ ወይን ያጠፋዋል

የብሩክ ስስት የአይኑ ማረፊያ የአደራ ልጁ የሆነችው ምሳሌን ብሩክ ለሕክምና ወደ ባንኮክ ይዟት መሄዱ የሚታወስ ነው። ሆኖም እነ ቅድስትና ዳጣ ቀኑን በመቁጠር በመጠባበቅ ላይ ሆነው ዛሬ ነገ ይመጣሉ እያሉ እያለ እንግዲህ ቀኑ ደርሶ መምጫቸው ሆኖ እንግዲህ ብሩክ ብቻውን ነው የመጣው። ዝና ያሰበው ያቀደው ሁሉ እየሆነለት ስለ አይደለ ርር ድብን እያለ እንግዲህ አብረው የምትሰራውን ማህሌትን ሊያደርግላት ቃል የገባላትን ነገር እያነሳ አትርሺ፣ ሁሌም አስታውሺ ያለሽበትንም ሁኔታ እንዲሁ እንዲሁም ላደርግልሽ ያለውን ነገር ስለሆነም አፍጥኙ እያላት ነው። ሰላም ሰላም፣ የተወደዳችሁ የተከበራችሁ የዩቲ ቤተሰቦቻችን እንደምን አላችሁልን? በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ ጤናችሁ ብዙ ትርፍርፍ ይበልላችሁ። ዛሬም በዚህ ቪዲዮ የማጋራችሁ እጅግ ልብ አንጠልጣይ የተወዳጅ የሆነውን የምሳሌ ድራማ ነው። ቪዲዮን እስከ ፍጻሜ በማየት አብራችሁን ቆይታ እንድታደርጉ በአክብሮት ጋበዝኩ። ዝና ሞገስን አግኝተው እንዲያጠፉለት እንዲገሉለት የላካቸውን መልእክተኞችን እንግዲህ እየተከታተለ እየደወለ እየጠየቃቸውም ነበር ነበርና እነሱም ሞገስን ከዳጣ ጋር መሆኑን እንዳዩት ነግረውት ነበር። እንግዲያውስ አሁኑኑ እመጣለው ከእይታችሁ ውጪ እንዳይሆን እንዳይጠፋ፣ ያ ከሆነ እንግዲህ አንተን ራስህን ነው የምገልህ፣ በሚል ያው ተላላኪውን ማለት ነው መልእክተኛውን በኃይል አበክሮ አስጠንቅቆ ነግሮት፣ በዛው ቅስፈት እንግዲህ ያው ሞገስና ዳጣም ይህንን የሚከታተላቸውን ሰው ስላዩት እንግዲህ ሞገስ እራሱን ለመከላከል ብሎ የያዘው ስላለ በዛን ተገን አርጎ እንግዲህ ሳያስበው ልጁ እዛው ባለበት ሆኖ መልእክት ለዝና እያደረሰ እያለ ሞገስ ካለበት አቅጣጫ ዞሮ ልጁ ባለበት ደርሶ እንግዲህ መቶት እንዲሁም መገናኛ አርጎ የያዘውንም ስልክ ቀምቶት ከዛ አካባቢ ያው ዳጣና እሱ ርቀው ጠፍተው እራሳቸውን እንግዲህ ሸሽገው ነበር። ይህንን የሰማው ዝና እጅጉን ቅጥል ድብን ርር ብሎ እንግዲህ ሁሉን ነገር የሚወጣው ብሶቱን ሁሉ ንዴቱን የሚወጣው አጠገቡ ባለችው በማህሌት አብረው በምትሰራው በሷው ላይ ነው። እና እናም አንቺም መልክተኞችም የማትረቡ ናችሁ ሲል እሷን እንግዲህ አንቋሾ ሰድቦ ተቆጥቶም ነበር። እሷም ምን ተፈጠረ ስትል እንግዲህ ስላላወቀች ስትጠይቀው ያው ይህ መልክተኛ እንደተያዘ በነ ሞገስ እንደተያዘ እና የሆነውን የደረሰበትን ሁሉ ነግሮት በጣምም ተናዶ ነበር። እናም በቀጣይም ማህሌት ብሩክ መቼ ወደ ኢትዮጵያ እንደሚመለስ በስንት ሰዓት ምን እንደሆነ እያንዳንዱን መረጃ እየተከታተለች ስለነበር ያንንም ለዝና ነግራው፣ እንግዲያውስ ብሩክን ለመቀበል አየር መንገድ ሞገስ ሊሄድ ይችላል፣ ስለሆነም እዛው እናጠምደዋለን እናገኘዋለን በሚል ወደዛ መሄድ አለብን ሲል ለማህሌት ነግሯት ነበር ሞገስ ግን በደረሰበት ነገር በብሩክ ቅር ስለተሰኘ ብሩክንም ያው ሲሄድ ፊትለፊት እንዳልሸኘ ሁሉ አሁንም ሲመጣ መቀበልን አልፈለገም አላሰበም ነበር። ሆኖም ግን ሉላ በጭራሽ መሄድ መቀበል አለብህ ያለፈውን መልካም ጊዜ አስብ ይህን አሁን ያላችሁበትን አይደለም ብላ እንዲሁ በብዙ ቃል መክራው ለምናው እንግዲህ እሱም ያው የሉላን ቃል ሰምቶ እሺ ብሎ ነበር። እናም ግን ያው ሲሸኘው በሩቁ ሆኖ ተከታትሎ እንደሸኘው እና ከዛ ከጉድ እንዳወጣው እነማህሌት አድብተው እንደነበር እነሱን ደግሞ እንደተበቀለለት ተመልክተን ነበር፣ ከባለፈው ክፍል የምናስታውሰው ነው። ያንን ልክ እንደዛው አሁንም ቢሆን ከቅርብ ርቀትም ቢሆን ያዝና እንዳይገድለው አንድ ነገር እንዳያደርገው እንደው ታደገው በቅርብ ርቀት ሆነ ተከታተለው ብላው ነበርና እሱም እሺ ብሎ ቃሏን ሰምቶም ነበር። ቅድስትና ዳጣም እንግዲህ ሰዓቱ ደርሶ ያው ቤቱን ሁሉን ነገር አስተካክለው ብሩክና ምሳሌን ለመቀበል ሊሄዱ እንግዲህ ፏ ብለው እየሄዱ እያመሩ ውስጣቸው ግን ያው በአንድ ስሜት ደስ ይላቸዋል፣ በአንድ በኩል ደግሞ ውስጣቸው እየፈራ ያንንም እየተነጋገሩ እየሄዱ እያለ እንግዲህ ሰዓቱ ደርሶ እነ ብሩክ የሚወርዱበት ሰዓት ምን ደርሶ ሰው ከቅርብ እርቀት ሆነው እንግዲህ ሲጠብቋቸው ያው የመጣው ብሩክ ብቻ ነበር። ምሳሌ አብራው የለችም። ቅድስትና ዳጣም ብሩክን ብቻ መሆኑን አይተው እንግዲህ በአካባቢው ሲቃኙ የለችም ምሳሌ፣ እናም ምሳሌስ እያሉ በእንባ ተናንቋቸው በዛ ሂደት ነበር ድራማው የተጠናቀቀው። እናም ከመምጣቱን በፊት በባለፈው ክፍል እንደተመለከት ነው ብሩክ ስለ ምሳሌ ደህንነት፣ ስላለችበት ሁኔታ እንዴት ነው ብለው እነ ቅድስት በጠየቁ ጊዜ ምንም የነገራቸው ነገር የለም። ባለፈውም በመጀመሪያም ጊዜ ው በህክምና ላይ ብቻ ናት ብሎ ነው ያለው። የህክምናውን ሁኔታ፣ ቀጣይ ያለውን ስቴፕ፣ ያለችበትን ሁኔታ በአጠቃላይ እየነገራቸው አልነበረም። እናም ያው እንዳያውቁ ፈልጎ ደብቆ ይሆን እንግዲህ ከዚህ የምንረዳው ያው ምሳሌ ወይ ሞታ ነው። እንግዲህ በቀጣይ ክፍል በዚህም ላይ በዝርዝር የምናይ ነው የሚሆነው። ግን በጣም ነው የሚያሳዝኑ። እንግዲህ ምሳሌ በህይወት ከሌለች በቃ ለዚህ ድራማ እንግዲህ ዋናው እንትኑ የድራማው ራሱ የምሳሌ በህይወት እንግዲህ ተሀከማ ይሄን ሁሉ ውጣ ወረዳ አሳልፈው እሷ ምሳሌ መዳን አለባት። እንግዲህ ይህንን ክፍል ልብ ለማንጠልጠል ልብ አንጠልጣይ አድርገው ለቀጣይ ክፍል እንትን ለማለት አስበው ይሆን አላቅም። ብቻ ያው ግምቴ እንግዲህ ምሳሌ በህይወት እንደምትኖር ነው እንደምትድን ነው። ያው እሷ እንግዲህ በህይወት ከሌለች ካልዳነች በቃ ድራማውም እንግዲህ ውበት አይኖረውም ባይ ነኝ። ምክንያቱም አንድ ሰው በብዙ ጣውረድ ውስጥ አልፎ ምንም ክፋት በሰው ላይ ሳያደርግ ሰው በክፉ ተነስቶበት ይህን ሁሉ ውጣ ውረድ አልፎ ብዙ ቻሌንጆችን፣ ችግሮችን አልፎ እዚህ ደረጃ ደርሶ ልጁንም ደግሞ በህይወት ማጣት ይሄ ለጠላቶች ደስታ ነው። እንግዲህ አሁን ይሄ ለማህሌት ትልቅ ደስታ ነው የሚሆነው ይህ ከሆነ ሲቀጥል ማህሌትና ዝና መሀል እንግዲህ ብዙ አለመግባባቶች አለ። እንደሚታወቀው ዝና ራሱ ብቻ እንዲሰማ የሚፈልግ ነው። የሰውን ነገር አይሰማም። ሰው አብሮት እንዲሰራ ይፈልጋል። መልሶ ግን ሰውን አይሰማም፣ የሰውን ምክርም አይሰማም። ሲቀጥል ደግሞ ብዙ ነገሮች ፊልም እያደረጉበት ስለሆነ፣ እናም ደግሞ ማህሌትም እንዲሁ በበኩሏ ብዙ ነገሮች እየተሳኩላት አይደለም። አሁን ከዝና ውጪ የምታየውም ሰው ለችግሯም የሚደርስ ሰው ሌላ የለም። ዝና ደግሞ እሱ የሚፈልገውን ነገር ካላደረገች እንግዲህ ምንም በቃ ሌላ ተስፋ የለኝም እያለች ነው። እሷ ራሷ አንደ በቷ ስለሆነም ተስፋዋ አንድና እንዲያው ሞገስን እጅ አሳልፋ የሞገስን እንግዲህ አሳልፋ ለዝና ከሰጠች ወይ ካስገደለችለት ያው ቤት እንደሚኖራት ንብረት እንደሚኖራት እንደሚገዛላት ያን ነው ቃል የገባላት ያ ካልሆነ ደግሞ አሁን ላይም እንግዲህ እየኖረች ያለችው በዝና ነው። በቀጣይም ደግሞ ምንም ሌላ ተስፋ የላትም። ስለዚህ ይህን አድርጊ እያላት ነው። እሱም ይህንን እንድታደርግ የሚፈልገው ለራሱ ፈልጎ ነው። ያው እሱ ከሉላ ጋር በነፃነት መኖር ፈልጎ ነው። ሉላን ከሞገስ እጅ ነጥቆ የራሱ ብቻ ማድረግ ነው፣ ያለ ፍላጎቷ። ሉላ ደግሞ ደግሜ ወደ ዝና ከመመለስ ራሴ በእጄ ነፍሴን አጠፋለው በሕይወት አልኖርም እንጂ ዳግም ወደ እሱ አልመለስም የሚል ውሳኔ ላይ ናት። ኤፍራታ ደግሞ ማህሌትን አጥብቃ የመከረቻት ነው። ዝና የሚልሽን ነገር አትስሚ፣ ገደል እንዳትገቢ፣ በኋላ ጉድ እንዳትሆኝም እያለቻት ነው። ምክንያቱም የሰውን ነፍስ አጥፍቶ በሰላም እንዴት ይኖራል? እሷ ዘብጥያ ትወርዳለች፣ እሱ ደግሞ እሷ ናት የገደለችው ብሎ እገዛልሻለሁ ያለውንም ቤት ሳይገዛላት እንዲሁ ባዶ ልትቀር ነው ስለዚህ ይህ ስለሚሆን አስቢበት፣ ተጠንቀቂ፣ እንዳታደርጊ፣ ራስሽን ጠብቂ እያለቻት አጥብቃ እየነገረቻት ነው። ይልቁንስ በዚህ ሳይሆን በሰላማዊ መንገድ ራሱን ዝናን አጥምጂና የራስሽ አድርጊ ትችያለሽ እያለቻት በዚህ እየገፋፋቻት ነው በዛ በኩል ግን የአማራጩ አካሄዱ ትክክል እንዳልሆነ አስጠንቅቃ እየነገረቻት ነበር። እንግዲህ ማህሌት አልሰማችም። ከዝና ጋር እንግዲህ ተያይዘው ብሩክን እናገኛለን በሚል ሄደዋል። ሲጀመር ሞገስን ማለት ነው። ያው ሲጀመር ሞገስም በቅርብ ርቀት ሆኖ የሞገስን የብሩክን መምጣት ሊከታተል ይችላል እንጂ ስላልሸኘው እንዲሁም ደግሞ አሁን ሲመጣ እንዲህ ቀርቦ ሊቀበለው አይችልም። ሊያገኙትም አይችሉም። በአጠቃላይ በዚህ ክፍል የቃኘ ነው ይህንን ይመስላል። እንግዲህ ቀጣዩን ክፍል በቀጣይ የምናጋራችሁ ይሆናል። ይህንን ቪዲዮ በማየት እስካሁን አብራችሁ ቆይታ ስላደረጋችሁ ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ላስታውሳችሁ ወዳለው። በሌላ እስከምንገናኝ ደህና ሁኑልን ባይ